በስማብ ወልድ ወንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ ሰኔ ሃያ አንድ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ሃያ አንድ ቀን በዚህች ዕለት የአዳምና የዘሩ ድህነት የተደረገባት አምላክን የወለደች እመቤታችን ቅድስት ድንግል ማርያም የታላቁ በዓል መታሰቢያና በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ተነጸች። ይሁም ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ ክብር ይግባው እና በጌታችን በኢየሱስ ክርስቶስ አመኑ። ከሰዎች ቤቶች በቀር ቅዱስ ቁርባንን የሚቀበሉት ቤተ ክርስቲያን አልነበረ አልነበራቸውም ነበር። ስለዚህም ወደ ጴጥሮስ ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መላእክትንም ላኩ። ሐዋርያትም እንዲህ ብለው መለሱላቸው፣ ክብር ይግባውና ያለየታችን ፈቃደኛ ምንም ምንም ልናንሰራም፣ ነገር ግን የምንሰራውን እስኪ አስረዳን ድረስ ወደ እግዚአብሔር እየጸለዩና እየማለዱ አንድ ሱባኤ ይጾሙ ሁነት ዘንድ ወደ ሃይማኖት ተመለሱ። አሕዛብንም አዘዟቸው፣ እንዲህም አዘዟቸው በሱባኤውም ፈጻሚ ክብር ይግባውና ጌታችን ኢየሱስ ክርስቶስን ተገለጸላቸው። አዋርያትም ሁሉ ከየሀገሮቹ ሁሉ እስከ ፊልጵዎስዎስ በደመና በሰበሰባቸው ከእርሳቸውም ጋር ጳውሎስና በርናባስ ነበሩ። ጌታችን ባረካቸው ዲም ብሎ ነገራቾችም እለት በእናቴ በማርያም ስም በአራቱ ማዕዘን ዓለም አብያተ ክርስቲያናትን እንዲታነጹ የፈቀድኩባት ናት። ይህንንም ብሎ ከከከተማ በስተ ምስራቅ በኩል አወጣቸው። ይህም ቤተ ክርስቲያንንም በቦታና መሰረቷንም ወሰነላቸው ከእርሳቸውም ጋር የእግዚአብሔር ኃይል ነበረ። የቤተ ክርስቲያኒቱ ህንጻም እስከተፈጸመ ድረስ ደንጋዮቿን በሐዋርያት እጆች ውስጥ ይለመልሙ ነበር። ጌታ ጌታችንም ነዋየ ቅድሳቷንም አልባሳቷንም መሠዊያንም አዘጋጀ። ከዚህም በኋላ ጌታችን እጁን በጴጥሮስ ራስ ላይ ጭኖ በአራቱ ማዘን ዓለም ውስጥ አርሳይሮስ ብሎ ሾመው፤ ይህም ሊቀ ጳጳሳት ማለት ነው። ለሐዋርያትም አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ይሆን ዘንድ ይገባዋል፣ ይገባዋል፣ ይገባዋል እያሉ ሰማያን መላይትም ምድራውያንም ሰዎች ሶስት ጊዜ አስተምተው ተናገሩ። ከዚህም በኋላ ጌታችን ሐዋርያት ቁርባኑን ቅዳሴ ስርዓት ያከናውኑ ዘንድም ለሕዝቡም ስጋውን ደሙን ያቀብሏቸው ዘንድ አዘዛቸው። እንዲህም የሚል አለ ራሱ መድኃኒታችን ቀድሶ ስጋውን ደሙን ለሐዋርያት ያቀበላቸው፣ እንዲህም አላቸው በዘች ቀን የእጃቸውን ስራ እንዳይሰሩ ሕዝቡንም ሁሉ አዘዙም አዘዘዋቸው ይህም በሰኔ ወር ሀያ አንድ ቀን ነው። ከዚህም በኋላ መድኃኒታችን ከእርሳቸው ዘንድ በታላቅ ክብር ወደ ሰማያት አረገ አረገ። ከዚያችም ቀን ጀምሮ ለአባቶቻችን ሐዋርያት በዓለም ሁሉ ውስጥም አምላክን በወለደች በመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን የሚያሳንጹ ሆኑ። በቀሳሬው ሊቀ ጳጳሳት በባስሊዮስ ዘመን እንዲህ የሆነ በእመቤታችን ቅዱስ ድንግል ማርያም ስም ቤተ ክርስቲያንን በሠራ ጊዜ በውስጧ የእመቤታችን የማርያም ስዕል ይስልበት ዘንድ ሰሌዳ ፈለገ። ሰዎችም በአንድ ባለጸጋ ዘንድ ስለ አንድ መልካም ስላለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስሌዎስም ሰሌዳውን እንዲህ ሰጠው፣ ወደ ባለጸጋው ላከ። ባለጸጋው ሰሌዳ ለልጆች ነው አለ እንጂ እንጂ ፈቃደኛ አልሆነም። ከዚያም አልፎ በመድፈር በመቤታችን ቅዱስ ድንግል ማርያም ቤተ ክርስቲያን ላይ የስድብ ቃል ተናገረ። ወዲህ አሁኑ በድንገት ወድቆ ሞተ። ልጆቹንም ፈሩ። ያንንም ሰሌዳ ከብዙ ወርቅና ዕንቁ ጋራ ወደ ቅዱስ ባስሌዎስ አምጥተው የአባቶቻቸው የአባታቸውን በደለ ያቀልለት ዘንድ ለመኑት። ቅዱስ ባስሌዎስም ያንን ሰሌዳ ወስዶ የእመቤታችን ስዕል ይስልበት ዘንድ ለሰዓሊው ሰጠው። እመቤታችን ቅድስት ድንግል ማርያም በሌሊት ራእይ ለቅዱስ ባስልዮስ ተገለጸችለት። ስሏንም በዚያ ሰሌዳ ላይ እንዳይስል እንዳይሳል ከለከለችው፣ ከአመፀኛ ሰው እጅ ወስዶታልና እጅግም ያማረ የእመቤታችን ስዕሏ የተሳለበት የሁለት ደናግል ስዕላት ስዕል የአንዲቱ በቀኝ አንዲቱ በግራ ሆኖ የተሳለበት ቀይ ሰሌዳ ያለበትን ቦታ ነገረችው። ቅዱስ ባስልዮስም መሬታችን ቅድስት ድንግል ማርያም ወዳመለከተችው ወደዚያ ቦታ ሄደ። ያንንም ሰሌዳ አገኘው። ወደዚያች ቤተ ክርስቲያንም በታላቅ ደስታ አመጣው። ከዚህም በኋላ ዳግመኛ በአንድ ጣዖት ቤት ሁለት ምሰሶች እንዳሉ አስረዳቸው። እነሱንም አምጥቶ በመቅደሱ ፊት ለፊት እንዲያቆማቸው በላያቸውም ስዕሏን እንዲያኖር አዘዛቸው። ቅዱስ ባስልዮስ እነዚህ ምሰሶች ያመጣቸው ዘንድ ሄደ። መሰሪያኑንም ሊከለክሉት ፈለገ። ጌታችንም ኃይላቸውን ደመሰሰ። እነዚህ ምሰሶች አምጥቶ በቤተ መቅደሱ ፊት ለፊት አቆማቸው። በላያቸውም የእመቤታችን ቅድስት ድንግል ማርያም ስዕሏን ስላስቀመጠ እግዚአብሔርም ከእነዚህ ምሰሶች በታች የውሃ ምንጭ አፈለቀ። በውስጧም የሚታጠብ ሁሉ ከአለት ደዌ ሁሉ የሚድን ሆነ። እንዲሁም ከእመቤታችን ማርያም ስዕል በሽተኞች ሁሉ የሚፈወስ የሚፈውስ የዘይት ቅባት ፈሰሰ። ይህ ሁሉ የሆነው የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን በከበረችበት በሰኔ በወር በሃያ አንድ ቀን ነው። በዚያች ቀንም እንዲሆነ አንድ ሴት መጥታ ታጠበች። ወዲያውኑም ሁለመኗ በለምጽ ተሸፈነ። ቅዱስ ባስሌዎስም ወደ እርሷ አስቀርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእህቷን በዓል እንደወደደችና እህቷንም በመርዝ ገላ እንዳገባችው ነገረችው። ቅዱስ ባስሌዎስ ታላላቅ ሶስት ኃጢአቶች ሰራሽ፣ ግን ወደ እግዚአብሔር ንሳ ግቢ ምን ምን አልባት በደልሽን ይቅርልሽ እንደሆነ አላት። በዚያን ጊዜም ምድር ተሰንጥቃ እንደ ዳታን ዋጠቻ። ጥርሷ የረከሰች ስትሆን ወደ ቤተ ክርስቲያን መግባት ይደፈላለችና እኛ ሁላችንም የክርስቲያኑ ወገኖች አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም ለመታሰቢያ መንፈሳዊ ባለን ልናደርግ ይገባልና ስለ እርሷ ለአዳም እና ለሁላችን ለልጆች ለልጆች ድኅነት ሆኗለና ይህንንም በዓል ለማድረግ የሚተጋ የተመሰገነ ነው። እርሷንም ለመረጣት ለወደዳት፣ በስጋም እንድትወልደው ላደረገ ለእግዚአብሔር ምስጋና። የሆንኛንም በእርሷ በመቤታችን ድንግል ማርያም አማላጅነት ይማረን። በረከቷ ከእኛ ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ይኑር ለዘላለሙ አሜን። ዳግመኛም በዚች ቀን ከምስር አገር ቅዱስ ጢሞቴዎስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ከሄዴነው ገዢ ከአርያኖስ ጭፍራዎች ውስጥ ነበር። ሰው ሁሉ ጣዖታትን እንዲያመልክ የሚያዝዝ የዲዮቅልጥያኖስ የመልእክት ደብዳቤ በተነበበ ጊዜ ይህ ቅዱስ ከህዝቡ መካከል ተነስቶ የንጉሱንም ደብዳቤ ወስዶ ካዲው ከህያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር በቀር ሌላ አምላክ የለም ብሎ የካዲውን ንጉሥ የመልእክት የመላእክትን ደብዳቤ ቀደደ። የመልእክቱ የካዲውን ንጉሥ የመልእክቱን ደብዳቤ ቀደደ። መኮንኑም ድፍረቱን አይቶ ወደ እርሱ ገሰግሶ ሄደና ራሱን ጠጉር ይዞ አንስቶ በምድር ላይ ጣለው። ታላቅ ድብደባም እንዲደበድቡ ታዘዘ። ሁለተኛም ሁለመነው እስኪ ደቅ እንዲ እንዲደቅሱት እንዲደቅሱት አዘዘ። እርሱም የያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ወይ እርዳኝ እያለ ይጮህ ነበር። ጌታችን ትዕግስቱንም አይቶ መላኩን ልኮ ከስቃዩ አድኖ ጤነኛ አደረገው። ወደ መኮንኑን ቀርቦ ከያው እግዚአብሔር በቀር ሌላ አምላክ የለምና አንተ ካዲ እፈር አለው። ያም ጊዜ ይዞ ጽኑ ስቃይን አዘጋየው፣ በመጋዝም መግዞ ሰቀለው። ከዚያም በኋላ ስጋው እንደ ሰም ቀልጦ እንደ ውሃ ስቲፈስ በብረት ምጣድ ውስጥ አብስለው ከከተማ ውጭም ምጣሉት። ክብር ይግበውና ጌታችን ኢየሱስ ክርስቶስንም ያለምንም ጉዳት አንስቶ ጤነኛ አደረገው። ያ ወደ መኮንንም ተመልሶ ከያው እግዚአብሔር ልጅ ከጌታዬ ኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ እፈር ብሎ ጮኸ። ይህንንም ድንቅ ታምር አይተው ቁጥር የሌላቸው ብዙ አሕዛብ ክብር ይግበውና በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። መኮንኑም አሰቃየቱ በሰለቸው ጊዜ ራሱንም በሰይፍ እንዲቆርጡ አዘዘ። የድል አድራጊነትም አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም ድል አድራጊ ሰማዕት አማላጅነት ይማርም በረከቱ ከእኛ ከህዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ይኖር ለዘላለሙ አሜን። በዚችም ቀን ለአባቶች ሊቃነ ጳጳሳት አራተኛ የሆነው የእስክንድርያው ሊቀ ጳጳስ አባ ክላዲያኖስ አረፈ። በዚህም ቅዱስ በወንጌላዊ ማርቆስ እጅ የክርስትናን ጥምቀት ተጠመቀ። እርሱም ዲቁናን ሾመው። ደግሞ ቅስና ሾመው የቤተ ክርስቲያንም ትምህርትን እጅግ ጠንቅቆ ተማረ። አባ ሚሊዮስም ባረፈ ጊዜህም አባት መረጦ በእስክንድሪያ ከተማ ሊቀ ጳጳስና ሾሙት። 11 ዓመት ያህል በቀናች ሃይማኖት እያጸናቸው በትምህርት በትምህርትና በምክር ሁሉ እንደሚገባ የክርስቶስን መንጋዎችን ጠበቀ። ልዑል እግዚአብሔር አገልግሎ ልዑል እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን እኛንም ይሁን እኛንም በዚህ አባት ጸሎት ይማረን። በረከታው ከእኛ ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ትኑር ለዘላለሙ አሜን። በዚችም ቀን ሐዋርያው ቶማስ በመሽ በመሸታ ቤት ባረዷት በአንዲት ሴት ላይም ላደረገው ታምር መታሰቢያ ነው። በረከቱ ከእኛ ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ትኑር ለዘላለሙ አሜን። በዚችም እለት ሜሮን የተገኘበት ነው። ዳገኛም ያስታፍ

ልመኗ ክብሩ አበኛ ለዘላለም በእውነት የደርብንና አምላክን የወለደች ክብርት እመቤታችን ጽዮን ያደረገችው ታምር ይህ ነው። በውስጧ ብዙ ድንቅ ድንቅ ታምራት የሚደረግባት እመቤታችን ጽዮን ማርያም ስም የተሰራች አንዲት ቤተ ክርስቲያን ነበረች። በመዓልትም በሌሊትም በቤተ ክርስቲያን በር የሚጠብቅ ሰውም ነበር። እሱም ሁልጊዜ ጊዜ ይደወል ይደውላል በሯንም ይከፍት ነበር። ከለታት ባዲት ቀንም ምሽት ከእራት በኋላ ከሴት ጋር የስጋ ድንቀት አገኘው። ከዚህም በኋላ ሄዶ እንደ ልማዱ በቅድስት ቅጽዋ ቤተ ክርስቲያን ውስጥ ተኛ። መንፈቀለሊት በሆነ ጊዜ እንደተለመደው ስርዓት ተነሳ፣ መብራት አበራ። በምሽት ጊዜ ሰራት ያችን ማጣ ኃጢአት ረስቶ መክፈቻዋንም ይዞ ወደ ቤተ ክርስቲያን ገባ። የቤተ ክርስቲያኗንም መቃነንና መድረኮቿንም ከመሳለሙ አስቀድሞ እሱ ራሱ በር ጠባቂው ይላል፣ የእግዚአብሔር ቤት የሚጠብቅ መልአከ መልአክ ወደ እኔ መጥቶ በበትሩ ጫፍ ጎኔን ነካ አደረገኝ። አንተ ኃጢአተኛ ፈጥነ ውጣ፣ ባለማወቅ በማዕቴን ካንተ አርቅ፣ ካንተ አርቅ ያለውና ተደፋፍረህ ገብተህ ቢሆን ኖሮ ከሁለት ክፍል በከፈልሁህ ነበር። ይህንንም ብሎ የእግዚአብሔር ቤት የሚጠብቃት መልአክ ነገረኝ። መልአኩም በገሰጸ ጊዜ በእኔ አደረብኝና እንደ ሴቶች ደም ይፈሰኝ ጀመር ብሎ ያገኘውን ነገር ያ ሰውን ተናገረ። ያም ሰው ረክሼ ሳለው ወደ ቤተ ክርስቲያን በገባው ጊዜ መቤት ማርያም ያደረገችኝን እዩ ተመልከቱ እያለ በየሀገሩ በየአደባባዩ በየገበያው እየዞረ ለሰው ሁሉ ሲናገር ኖረ። ያም ሰው በጸሎት ሆነ በመስዋዕት በመብልም ሆነ በመጠጥም ከሰው ጋር ሳይገናኝ እስከ ዕለተ ሞቱ ድረስ እንደ ሴቶች የመርገም ደም ከሰውነቱ ሳይደርቅ ሲፈስ በእንደዚህ ያለ ደዌ ተይዞ ኖረ። ኃጢአቱ የዘነጋ ይህ ዝንጉ ሰው ከምዕመናን አንድነት መለየት አሳርና ይሁሉ ተዋርዶ በዚህ ዓለም ያገኘው ወደዚህች ወደ እናታችን ቅድስት ቤተ ክርስቲያን በትንቢትና በድፍረት የገባውን ምን ያህል መዓትና መቅሰፍት ያገኘው ይሆን? እሷ በድንጋሌ ሥጋ በድንጋሌ ነፍሴ ከጸናሽ ከክብርት ከክብር እመቤታችን ጽዮን ለተወለደ ጌታ አካሉ ናትና የእመቤታችን ማርያም አማላጅነቷ ከእኛ ከሕዝበ ክርስቲያን ከአገራችን ከኢትዮጵያ ጋር ይኖር ለዘላለሙ አሜን።